ከዘመን በኋላ በሚፈጸም ትንቢት የእንጉሥነሽ ብላ የዮልያና የምትጠራት ወለተ ጊዮርጊስን ባካፋ እንዳያት እንዲህ አልነበረም አይኑ ለእኔ ዳዊት፣ ሁሉም ለየቅል ነው፣ አይስተካከልም። ኦሬዮ ነው እንጂ ጥላዬ አልተገፋም። ንጹህ ደግ ልቡ ምኞት ላገገነው ሐሳብ ተሰውቶ የጀግና መንፈሱ ሐሳብ በወደረ በሸፍጥ ተወቅቶ ታማኝ ማንነቱ አምኖ ባደረለት ሊና ተከርቶ ለወንበር ባይታጭ ቢሆን ተራ ወታደር ከዳዊት አብልጦ ፍልስጤም የሚናገር ኦሪዮ ለእስራኤል ምኗን እንደነበር ይተካውስ እንደው የአንዲት ሴት ፍቅር ልኩን ተማጥኜ በኦሪዮ መጠን ባለቤቴ ነበር። መቤቱ ስሆን መንትፎ ሲወስደኝ ንጉሥ ከመዳፉ እኔም አንዲት ሴት ነኝ ጀግና ነው በሰልፉ ለእድሜ ልክ ንስሐ ጸጸቶችን ደረሱ፣ ለዘውትር ኑዛዜ እምባይን አስደጎሱ። እንደ ሰውጭ ኦኬ እርሜን ባላወጣ በጸሎት ተማይቶ ሐዘኔ ቢወጣ አላቃሽም የለኝ ሰሚም አላገኘው፣ የማይበርድ ጸጸቴን ስቃይን ማናየው። ንጉስ ይወለዳል ለእስራኤል ብለው ሀገሬው በመላ ትልቅ ደስታ ላይ ነው። እኔን ኦርዮዬ ማረኝ የኔ ጌታ እንዲገባ ሆኖ ለንጉስ እሽታ ለምን